በደብ በኩል የመጀመሪያ ልጅ የምንወልደው በእናትየዋ ቤት ስለሆነ በግዴታ በውሸት ህይወት ወጣ ሄደች። እናትየዋ ጋርማስከረከራል ሴትዮ ነው የያዛት መንፈስ ነው ያለች ነበረ። ልጃችን ረፍት ለማውሰድና እናትዮዋ ጋር ሄዳ ነበረች። ሶስት ቀን ሆኗል። ፈታ እያለች ከቤተሰቦቿ ጋር ፎቶ ሲፈሰት ሚዲያ አንድ እግር ቆሙ እኮ ቤተሰብ የለም እያሉ ያለ ስሟ ስም ይሰጡ ሲሰድቡና ሲረገጡ የነበሩ ሰዎች ዛሬ ላይ ከነ ቤተሰቦቿ እየፈሰጡ ኒሳ መንገድ ተመለሱ እኮ ሩቲ ሀብቴ እያሉ እሷማ ጀግና ናት አትበገርም እያሉ ከኛ የወሰዱት የተለያየ ቋንቋ እየወሰዱ ግጥምም ጀመሩ እኮ። በዛም በጸሎት እኛ ብለን ነበረ፣ ወደ ራሳችሁ ተመለሱ ትውልድም እንፈልጋለን እያልን ነበረ። ብዙ ጊዜ አምስት ወር ሙሉ ያለ ስሞ ስሜን እየሰጣችሁ ከወንድማችን ህይወቱ ውጪ አንቺ አታስፈልግም፣ ጫቅጫቅ ጋነሽ እያሉ። ለዚህም ደግሞ የፈጣሪ ሲጦታዋ ጋር ሲከራከሩና ሲሰዳደቡ የነበሩት ትላንትና ጀምሮ ባሏ አቤት፣ ፍ ፈጣሪ ስጣት። ይሄው ቆማለች፣ አወራለሁ እኔ፣ ለማንም አልፈራም። አሪዩ ክሬዚ ቆማለች። ምን አባቱ ነው? ቃስ ብዬ ነው ማጽዳት ዛሬ ደግሞ በየቦታው የሩቲ ቻይናል አምጥተው ከዚህ በፊትም ዝሙት ቻይናል እያመጡ ትልቆች ቻናሉ ሲያሳድጉ የነበሩ ሰዎች አሁንም ትልቁ እያመጡ ልጃችን እኮ እኛ ችግር የለብን እያሉ የሩታ በጎች ናቸው ምናምን እያሉ አሁንም የበግ ስም ይጠራሉ። የበግ ዋጋ የማይገቡት እኛ እኮ በፈጣሪ ዘንድም የተወደደ በግ መሆኑ እንዳትረሱ እያለን የተለያየ እምነታችን ያስተማረ ትምህርት እያስተላለፈን ነበረ ብዙ ጊዜ። አንድ ጣት የምታሳይ ሴትዮ ሁሌ የምታሽ ቃብጤ ለአብርሃም እሴ ከፎቅ ልውደቅ ልኖርህ፣ እንዴት የኔ ፍቅር የኔ ባል ስት የሰው ባልም ስትመኝ የነበርሽ ዛሬም ዛርም እቤታችን ምን ትሰሪያለሽ? እንደ ባዳ ገባ በይ ሙትሽን መከፈት ልመጪ፣ እኛም እናስተምርሻለን እውነተኛ መንገድ ውሃ እኛማ ከነ ወተት እየጠጠን ነበረ። ልጃችኑ ለእናንተ መልአክት አስተላልፋ ነበረ። ታልባ እየጠጣችሁ ብላን ነበረች። የገዛ ባሏ ስትቀሙ ያኔ ድርቀት ጊዜ ወንድሜ ብላችሁ ስሙን ለመጥራት ያፈራችሁ ዛሬ ሩቲ ሐብቲ ለፍታ ያወጠች ደረት ላይ ለመተኛት ባንጋሌ ትታችሁ አብርሃም ታደሰ ወደዳችሁ እኮ በሀያ ደቂቃ ቪዲዮ ላይ እኛማ የሩት ሀብቴ ደጋፊዎች እውነተኛ ጎም መቆማችን ዛሬን ሚዲያ አንድ እግር እያቆመን ከቴሌግራም እስከ ኢንስታግራም ከዩቲውብ እስከ ቲክቶክ እየመራን ኮ ነው። እየመራራችሁ ዋጡ እያለን ሰሞኑ እኮ ቡታጅራ በነበረችው ጊዜ ደስ ደስ የሚለው ቪዲዮ የድሮ ሩት መታ ለእኛ ፖስተች። እኛ ደግሞ ሚዲያ አንቀጣቀጠን ኮ ያለ ምክንያት የስድስት ደጋፊዎች ስማችሁና ከነ አፕሊኬሽናችሁ ጠፍቶ ነበረ። ትላንትና በኒሳ አደራችሁ እኮ የሮቲ ስም እየጠራችሁ ጀግና መሆኑ ትላንትና ነው እያስታውሳችሁ። ያኔ ጨርቅ ነው እርጉዝ አይደለችም ብላችሁ ስሟ ስትሰጡ የገዛ ባሏ ጋር ደውላችሁ እይታ ቀንሷል ሰዎች ሁሉ አንተም እየሸሹ ስለሆነ ወደ ራስህ ተመልስና፣ ሩታ ስንጠርተክ የሆነ ሀሳብ ስጣ ብላችሁ አስራ አንድ ሺህ ድርሃም ልካችሁ ሀሳብ ሰታችሁ ነበረ በገዛ ቤቱ። እኛማ የሩቲ ደጋፊዎች በግጥም ብቻ ሳይሆን በማሽቀባት እኛ ከሚዲያችን ስድስት የባንጋሌ ታራፎች እናጠፋለን፣ እውነተኛ መንገድም እንመራለን። እየመራራችሁ ትውጣላችሁ።

እኔም በመንፈስ ደሪ ሸፍባቸዋለሁ። አይዟቸው፣ የእኛ ደጋፊዎች የሩቲ በጎች፣ እንኳን ደስ አላችሁ። የእናንተ ጠላቶቻችሁ እጅ ሰጡኩ። ለእናንተም ግጥምም እያገጠሙ ነው። እንኳን ደስ አላቸው። ሰማይ ስም ከሆነ ለእኛ ይስሰጥ የነበረው አይ

ድንቿን ጨርሼ ወጣለሁ በቪዲዮ እያልሽ ስንጠብቅሽ ልጅቷ መጣች። ቆይ ላስገባት። ማነው አንድ ሰው ረዱላት። እኔ በቃ እኔ ሉር ኧረ ወይ አስገቢ ያው ሌላ ወሬ አንፈልግም ለእኛ ግጥም እንስራ እያ ማለት ነው ሳቢያትና የትናንትና ግጥም ትግጥምልን እዚህ ላይ መጣ ለምን የሩታን ፎቶ አድርገሽ አልገጠምሽም ስለዚህ የሩታ ፎቶ ስላለ አሁን ነይና ግጠሜ እውነት ሩታ የምትወዳት ከሆነ አሁን ነይና ግጠሜ እንስማሽ ነይ

ትክረማይኔክ ደግሞ ለግጥም እንዴ እኔ ምልሽ አንድ ጥያቄ፣ አንድ ቅረኝ ጥያቄ ስላለ ነው። አሁን እኮ ምኑ ነው ቆይ ቅር ያሰኘሽ ግጥሙ ነው ወይ? እሱ ትግር የለውም። እሱ ይገጠምላትም አይገጠምላትም ማለት አለ። እሷን እንጂ አንቺን አላቅሽም በመሰረቱ በሁለተኛ ደረጃ ደግሞ የአብርሃም ፎቶ አዳምጪ አዳምጪ፣ አደማመጡ የአብርሃም ፎቶ ይሁን የሩታን ፎቶ ይሁን ተደረገ፣ ዋናው የሩታ ግጥም ስታነብኝ ለሩታ ካሰብሽ የሩታን ፎቶ አድርገሽ ነው።

ይኸውልሽ ነው መጀመሪያ ማጣሪያ፣ ይሄ ለባልሽ ነገር ይሁን። አሬ እጭን ይችል አሁን ግጥም ገጠምሽ፣ ግጥም ገጠምሽ አይደል ማለት ነው። አሬ እናንተ ናችሁ ጨርቅ ወጥፋለች ያላችሁ የሱ ፎቶ አድርጋችሁ ስታዘጋጅ ዝቋት የነበራችሁ ማለት ነው። በነገራችን ላይ ኒዩት መፍታት ተማሪ፣ እሺ አስተምሩኝ በያቸው እዛ ሂደሽ ማለት ነው። ዝም ብላችሁ አፋችሁ ከምትከፍቱ እንዴት ኒዩት መደረግ፣ እንዴት መውረድ፣ እንዴት መሰቀል እንዳለበት እንኳን ተማሩ ማይሞች ማለት ነው። ዘጠኝ ወር ሙሉ ስትዘጋጅ ዝቋት የነበራችሁ እናንተ ናችሁ። ኒዩት መፍታት አትችልም፣ አውርጃት እና ጻፍ ያስደጋሚ ኒዩት ሪ ቆይ ቆይ፣ ጸሎት አርጉ፣ ጸሎት አርጉ።

ቻናሉን በደንብ ኮፒ ሊንክ አርጉ፣ ከዛ ባራ ይወጣል። እሺ፣ ባለፈው እንደዛ ኮፒ ስላረግን ነው ባራ ላይ ወጣው። ሁላችሁም ኮፒ ሊንክ አርጉ። ባራ ላይ ወጥተው አምሳ ምናምን እናስገባልን ጨርሻለሁ። አሁን እንትን በይ አውሪ፣ እነ ትክክሎች ኦኬ በሉ በእንግሊዝኛ፣ ኦኬ በሉ በአማርኛ። እሺ የግጥም ሪስ ሌላ ስሙ አልጠራም። የግጥም ሪስ እኔ ከፎቅ ሊወረውር ራሴ ላጥፋ

አሁን ማለት ነው። አሁን አንቺ እንዲህ ያለሽው እኮ ቢልክ ዳርጎ አሁን ደግሞ አንድ ቁም ነገር እንስራ ማኖሩት ታዬ ትልቅ ሚዲያ ላይ እንድትወጣልን ማለት ነው። ትላልቅ ሚዲያ ላይ እንድትቀርብልን፣ ጥንካሬዋን ጥንካሬዋን፣ በቃ ለሴት ልጅ ቁም ነገር ነው። ቁም ነገር፣ ቁም ነገር ኮሜንት የምንጻፍላት ለሴት ልጅ በቃ አርአያ መሆን መሆን እንድትችል ትላልቅ ሚዲያ ላይ እንድትጥልልን እናበረታታት ማለት ነው። እነዚህ ኮተት አኮተቶችን ዝሙታሞቹን ተዋቸው አታንሱ። እዚህ በቃ እንትና አትበሉ፣ እንትና አትበሏቸው። ስለዚህ ሩታዬ በቃ ትልቅ ሚዲያ ላይ ቀርባ እንደዚህ እርጉዝ ያማሊ አካል ነው ማለት ጠንካራ ነቷ፣ አነሳቸውም ደግሞ ያው ትምህርት የሚሰጣል የሚሉትን እኮ ነው ያገኙበትም በእሷ ላይ ማለፍ ነው የሚያገኙት። በእሷ ላይ አንድ ሚሊዮን ይገባል። በሶስት ቀን አንድ ሚሊዮን ይገባል። በእሳቸው ላይ ማለት ነው። ታውቂያለሽ ችግር የለውታየን በሶሻል ሚዲያ ላይ በትላልቅ ሚዲያ ላይ ቢያቀርቧት ከሁሉም በላይ በሶስት ቀን በሁለት ቀን አንድ ሚሊዮን የሚገባው ስለዚህ እኛ እንዴት ነው የምንመኝላት? ፈጣሪ በሰላም ሁለት ታደርገው እና ፈጣሪ ከዛም በኋላ እናያለን። እሺ ችግር የለም። እና በቃ አሻቀው ደርደርደርደር ብሎ ሁላችሁም ቪዲዮ እንደዛ ነው። አመሰግናለሁ። መልሳ ትስጡ አታላጉጡ፣ ምናምን በቃ እየተግባር ሰው በተግባር ነው ተወት ማድረግ ነው ያለብን። ቪዲዮ ስትፖስቱ ደግሞ ይሄ ሰሞን ቪዲዮ ስትፖስቱ እንትን አርጉ፣ ቻናሏን ፖስቱት። እሺ የእሷ ፎቶ ሳይሆን ቻናሏን ቻናሏን አምስታችሁ ፖስታችሁ። ሁላችሁ ቪዲዮ ስትሰሩ ቻናሏን ፖስቱ።